ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩትዩብ የመረጃ ሰዓታችን ተጀምረዋል። ትዕግስት ላቀውና እኔም ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር በጋራ እንቆያለን። ቀዳሚ የምናደርገው ተመልካቾቻችን የሀገር ውስጥ መረጃዎችን ነው። በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ ሰላሳ ስምንት ሆቴሎችና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በታች የሆነ ጭርቅ ቀሚስ አስለብሶ የመስተንግዶ ስራ ያሰራ ሆቴልና መሰል ተቋም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ማስታወቁም ይታወሳል። በቢሮ የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር ለብስራት ሬዲዮ እንደተናገሩት ቢሮው በአዋጅ ቁጥር 74 ህዝባር 2014 አንቀጽ 22 ቁጥር 613 በተሰጠው ስልጣን መሰረት በሆቴልና መሰለ አገልግሎት ሰጪ ተቋማት ዙሪያ ኢትዮጵያዊ ባህልና እሴትን እየተሸረሸረ በመሆኑ የወጣውን ደንብ በማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ በሆቴሎችና መሰለ አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች ሰራተኞች የኢትዮጵያን ባህልና እሴት የጠበቁ መሆን እንዳለባቸውም ተመላክቷል፣ ያሉት ዳይሬክተሯ ከጽሁፍ ማስጠንቀቂያ እስከ ገንዘብ ቅጣትና ከባድ እርምጃ ድረስ በደንቡ ተካቷልን ብለዋል። በሆቴልና መሰል አገልግሎት ሰጪ ተቋማት የባለሙያዎች የደንብ ልብስ አለባበስ የገጽታና የውበት አጠባበቅ እንዲሁም የጌጣጌጥ አጠቃቅም ስነ ስርዓት ላይ ቢሮ ያወጣው የደንብ ረቂቅ ከጸደቀ ወዲህ የክትትል ስራዎች እየተሰሩ እንደሚገኙም ተገልጿል። የሴቶች ጉርድ ቀሚስ ቁመቱና ቅዱ ከጉልበት በላይ ከሆነ እንደዚሁም ከጆሮ ጌጥ ውጭ በሚታዩ የሰውነት ክፍሎች ላይ ጌጣጌጦችን አድርጎ መገኘት የጸደቀው ረቂቅ ደንብ ይከለክላል ሲሉ ወይዘሮ ገነት ቢገልጹም ይህን ተግባራዊ የማያደርጉ መኖራቸውንም ተናግሯል። በተለይ ደግሞ ከስራ ሰዓት ውጭ ደንቡን ተግባራዊ የማያደርጉ የሆቴልና የሬስቶራንት ተቋማት እንዳሉ ቢሮ ባደረገው ክትትል ማረጋገጥም ተችሏል። በመሆኑም ይህንን ደንብ ጥሰው በተገኙና በአዲስ አበባ ከተማ 38 ሆቴሎችና ስጋ ቤቶች የመጀመሪያ የጽሁፍ ማስጠንቀቂያ እንደተሰጣቸውም ተናግረዋል። እነዚህ ተቋማት ከድርጊታቸው ካልተቆጠቡ ከባድ ቅጣት እንደሚጠብቃቸውም የተገለጸ ሲሆን፣ መሰል እርምጃዎችም ተጠናክረው እንደሚቀጥሉ ተጠቁሟል። ዘገባው የቅድስት ደጀኔ ነው። የኔ ልጅ አይደለህም ብሎኛል በማለት የገዛ ወላጅ አባቱን የገደለው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ለገሄዳ ወረዳ ወላጅ አባቱን በአንድ ጥይት ተኩሶ የገደለው ወጣት በእስራት ተቀጥቷል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደገለጹት ተከሳሽ አብዲ ኑሪ አህመድ የተባለው የ21 ዓመት ወጣት አባቴ የኔ ልጅ አይደለህም አለኝ በማለት በአንድ ጥይት ተኩሶ በመግደሉ በእስራት መቀጣቱም ነግሮናል። ተከሳሹ ሚያዝያ 14 ቀን 2017 ዓ.ም አባት ልጃቸውን ለእኔም እንደሌሎቹ ታላላቅ ወንድሞቼ የንብረቶች ተጠቃሚ አድርገኝ የሚል የልጅ ጥያቄ ሲሆን በአባት በኩል የልጅን ጥያቄ ለመቀበል ፍቃደኛ ሳይሆኑ እንዲያውም አንተ የኔ ልጅ አይደለም የሚል መልስ ሲያገኝ ተከሳሹ በስሜት ተነሳስቶ ድርጊቱን መፈጸሙ በሰጠው ቃልም አረጋግጧል። ፖሊስ የምርመራ መዝገቡን በሰውና በስክሪን ምርመራ ካረጋገጠ በኋላ የምርመራ መዝገቡን ለአቃቢ ሕግ በመላክ በወንጀል ሕግ ቁጥር አምስት 39 ክስ ቢመሰረትም የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የአቃቤ ሕግ ክስን አሻሽሎ በወንጀል ሕግ አምስት 41 ንዑስ አንቀጽ ሁለት ስር ተከሳሽ አብዲ ኑሪ አህመድ ከፍ ባለ ደምን በማያፈላ ምክንያት ተነሳስቶ በስሜታዊነት የፈጸመው ነው በማለት ግንቦት 8 ቀን 2017 ዓ ም በዋለው ችሎት በ12 ዓመት እስራት እንዲቀጣ የወሰነበት መሆኑን ኢንስፔክተር አሻግሬ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ተመልካቻችን፣ አሁን ደግሞ ከባህር ማዶ ያገኘናቸው መረጃዎች የምናልፍ ይሆናል። በዋሽንግተን ዲሲ ሁለት የእስራኤል ኤምባሲ ሰራተኞች በተተኮሰባቸው ጥይት ተገደሉ። በዩናይትድ ስቴትስ የሚገኘው የእስራኤል ኤምባሲ ሁለት ሰራተኞች በመዲናዋ በሚገኘው የአይሁድ ሙዚየም በራፍ ላይ በተፈጸመ ጥቃት በጥይት ተመተው ተገድለዋል። ገዳይ ጥቃቱን የፈጸመው እሮብ ሌሊት ሲሆን በዋሽንግተን ዲሲ ዋና ከተማ የአይሁድ ሙዚየም አቅራቢያ እንደሆነ ባለስልጣናት ተናግረዋል። የሜትሮፖሊታሊያን ፖሊስም ዲፓርትመንት ኃላፊ የሆኑት ፓሜላ ኤ ስሚዝ እንደተናገሩትም ባለስልጣናቱ በጥቃቱ ምክንያት የ30 ዓመቱን ተጠርጣሪ ኤልያስ ሮድሪጌዝ የተባለ የቺካጎ ኢሊኖይ ግለሰብ በቁጥጥር ስር ውሏል። ስሚዝ በአንድ የዜና ኮንፈረንስ ላይ እንደተናገሩት ከተኩሱ በፊት ተጠርጣሪው ከሙዚየሙ ውጪ ሲንቀሳቀስ ተስተውለዋልም ብለዋል። ወደ አራት ሰዎች ቀርቦ ሽጉጥ በማውጣት ተኩስ ከፍቷል ይኸው ሮድሪጌዝ በስር ላይ ያለ ነጻ ነጻ ፍልስጤን ብሎም ዘምሯል። ለጥቃቱ ምክንያት ስለተባለው ማብራሪያም አልተገለጸም። የዋሽንግተን ዲሲ ከንቲባ ሙሪየር ቦይሰር ለጋዜጠኞች እንደተናገሩት አስተዳደራቸው በከተማ ውስጥ የሚፈጸሙ ጥቃቶችና የጥላቻ ድርጊትን አይታገስም ሲሉም ተደምጠዋል። ቦይሰር ምንም አይነት የሽብርተኝነት ድርጊቶችን አንታገስምና በሚቀጥሉት ቀናትና ሳምንታት ውስጥ እንደ ማህበረሰብ በጋራ እንቆማለን። ጸረ ሴማዊነትንም እንደማንቀበል ግልጽ መልእክት ለመላክ ይህንን እናደርጋለን ሲሉም ተደምጠዋል። የአሜሪካ የእስራኤል አምባሳደር ይቺል ሌይተር እንዳሉት ሟቾቹ ለመጋባት እየተዘጋጁ የነበሩ ቆንጆ ጥንዶች ናቸው ብለዋል። ወጣቱ በሚቀጥለው ሳምንት ኢየሩሳሌም ውስጥ ለሴት ጓደኛው ጥያቄ ለማቅረብ በማሰብ በዚህ ሳምንት ቀለበት ገዝቷል ሲሉ ሌይተር ተናግሯል። በሙዚየሙ የአሜሪካ የአይሁድ ኮሚቴ አባል እንደተናገሩት ከቦታው ውጪ ሊነገር የማይችል የጥቃት ድርጊት መፈጸሙም በጣም አዝኗልም ብሏል። የሰሜን ኮሪያ መሪ ኪም ጆንግ ኡን በጦር መርከብ ላይ የደረሰውን ጉዳት ከባድ አደጋ ሲሉ ተናገሩ። የሰሜን ኮሪያ መሪ ኪም ጆንግኡን ሐሙስ ዕለት አዲስ የጦር መርከብ ወደ ስራ በገባችበት ወቅት የደረሰውን የከባድ አደጋ አውግዘዋል። ይህንን ልንታገሰው የማንችለው ወንጀል ነው ሲሉም ተናግረዋል። አምስት ሺህ ቶን የሚይዘው የታችኛው ክፍል የተወሰነው በመሰባበሩ መርከቧን ሚዛኗን እንዳጣች የመንግስት ሚዲያዎች ዘግበዋል። በምረቃው ላይ የተገኙት ኪም በሰኔ ወር ከሚካሄደው ቁልፍ የፓርቲ ስብሰባ በፊት መርከቧ ወደ ነበረበት እንድትመለስና መርከቧን በመንደፍ የተሳተፉ አካላት ተጠያቂ እንዲሆኑ ማሳስቧል። ክስተቱ የሀገራችንን ክብርና ኩራት በእጅጉ ጎድቷል ሲሉም አክሏል። የመንግስት መገናኛ ብዙሀን ዘገባዎች በአደጋው ምክንያት በሰው ህይወት ላይ ስለደረሰ ጉዳት አልተገለጸም። ኪም በምስራቃዊ የወደብ ከተማ ቾንግጂንግ የመርከብ ቦታ ላይ ለደረሰው የሐሙስ ዕለት አደጋ ፍጹም ግድ የለሽነት ኃላፊነት የጎደለውና ሳይንሳዊ ያልሆነ ኤምፔሪዝም ነው ብለዋል። የሚከተላቸውም አካላትም የፈጸሙትን ኃላፊነት የጎደላቸው ስህተቶች በሚቀጥለው ወር በሚካሄደው የመልአተ ጉባኤ ምላሽ ላይ እንደሚሰጥም አክለዋል። ምንም አይነት ቅጣት እንደሚጠብቃቸው ግልጽ አይደለም። ነገር ግን አምባገነናዊነት መንግስት አስከፊ የሰብአዊ መብት አያያዝ እንዳለው ይታወቃል። የደቡብ ኮሪያ ተከታታይ የቴሌቪዥን ድራማ ከመመልከት ጀምሮ እስከ ሀገር ክህደት መሞከር ድረስ ሰዎች በማንኛውም ነገር ሊታሰሩም ይችላሉ። ሰሜን ኮሪያ በአካባቢው የሚደርሱ አደጋዎችን በአደባባይ መግለጽ ያልተለመደ ነገር ነው። ባለፈው ኅዳር ከስድስት ወራት በፊት በወታደራዊ ሳትላይት በአየር ላይ የፈነዳው ፍንዳታ ከባድ ውድቀት ሲል የፒዮንግያንግ መንግስት ገልጾ ኃላፊነት በጎደለው መልኩ ዝግጅት ያደረጉ ባለስልጣናትንም ወቅሷል። ተመልካቻችን የዕለቱ የዩትዩብ ዜናዎቻችን ይህን ይመስሉ ነበረ። አብራራችሁ ቆይታ ያረግነው ደግሞ ትዕግስት ላቀውና ሰላማዊ ነጋሲ ነን። መልካም ጊዜ።